ሰላሙ አለይኩም ውድ ቤተሰቦቼ እንዴት ናችሁ እኔ ደህና ነኝ አልሐምዱሊላ ሁላችሁንም ሰላም ብያለሁ ዛሬ ይሄንን ወርቅ ይዤላችሁ ብቅ ብያለሁ ቀኑ ሰኞ ነው ጁን ሁለት ሁለት ሺ ሀያ አምስት ሁለት አይነት ሀብል ነው እዚህ ጋ ያለው አንዱ እንደምታዩት አቡ ሜትር ነው ሁለተኛው ደግሞ ቀጭኗ ሀብል ናት ማለት ነው እና ውዶችዬ ይህ ወርቅ ምን ያክል ነው ካላችሁ ከአቡ ሜትሩ ጋር በአጠቃላይ 31 ግራም ነው። ነገር ግን የልብ ቅርጿ ወይም ማጫወቻዋ ብቻዋን 18 ግራም ነጥብ ሶስት ናት ማለት ነው። ለብቻዋ ሀብል ሳይጨመርባት ዋጋው 6088 ሪያል ነው እና ውዶችዬ፣ ሀብሉ ጋ ደግሞ በአጠቃላይ 31 ግራም ዋጋው 13400 ሪያል ነው ማለት ነው። አሁን ላይ እንግዲህ በጣም ተጧጥፏል። በስንት ነው ግራም ታላችሁ? እሱንም የምነግራችሁ ይሆናል እና ሲቀጥል፣ ቀጭኗ ሀብል ዝጋ አሳያችኋለሁ። ይቺ ቀጭኗ ሀብል ማለት ነው ግራማ ሰባት ግራም ናት። ሰባት ግራም ናት። በአጠቃላይ እንግዲህ አስራ ስምንት እና አስራ ስምንት ግራም ነጥብ ሶስት እና ሰባት ግራም በአጠቃላይ መደመር ትችላላችሁ ማለት ነው ይሄ ያው እዚህ ጋር ሚዛኑን እያያችሁት ነው ማለት ነው። የልብ ቅርጹ ለብቻው 18 ነጥብ 3 እንደሆነ እያያችሁት ነው። ያው ለብቻው ምን ያክል እንደሚሸጥ እየነገርኳችሁ ነው። ከሀብሉ ጋር ግን ከዚች ከቀጭኗ ሀብል ጋር በአጠቃላይ 8650 ሪያል ነው ማለት ነው የሚሸጠው። ከወፍራሙ ጋር ያው እንደነገርኳችሁ 13400 ሪያል ነው ምን ያክል ነው ማለታችሁም ስለማይቀር አያይዤ ልንገራችሁ። ለምሳሌ ግራም ከደሪባ ውጭ መስነቂያ እና የግራሙ ሂሳብ ብቻ 385 ሪያል፣ 380 ይላሉ፣ 375 ይላሉ። ያው አንዱ ቦታ ስጠይቁ ሌላውን ቦታ የተለያየ ነው እና 380 ይላሉ፣ 375፣ 385 ይላሉ ማለት ነው። እና እንደዛ ነው። በ380 385 የሚሉት 380 ይሸጣሉ 375 ይሸጣሉ ማለት ነው። ውድ ቤተሰቦቼ ገዥ ከሆናችሁ ከተከራከራችኋቸው ይሸጡላችኋል እና ይህንን ይመስላል ማለት ነው። ግን እውነት ይሄ አቦ ሜትር የሚባለው በጣም ነው የሚያውረው። እኔ እዛ እያየሁት ነበር፣ በደንብ እንደምታዩት والله መሻላ ተባረከላህ በጣም በጣም ያምረኝ ወርቅ ማለት ነው። ይሄ ሀብሉ በጣም ነው ያምረኝ ግን ችግሩ መኒ የለም። ያ ነው ያስቸገረን ማለት እና ወደ እስዬ ለምሳሌ እናንተ ወርቅ መሸጥ ብትፈልጉ አንድ ግራም በ340 ይገዟችኋል በአሁኑ ሰዓት ማለት ነው። ወርቅ ያላችሁ ልጅ መሸጥ የምትፈልጉ 340 ሪያል እንገዛለን። አንቺ እንገዛሻለን በ300 አርባ ሪያል ነው ያሉኝ ማለት ነው። እና እንግዲህ መግዛት የምትፈልጉ ካላችሁ ቁጥር እሰጣችኋለሁ፣ ከፈለጋችሁ ማለት ነው። ያው ሰው እንዳቅሙ ነው። የግድ ይሄን ሰላሳ አንዱን ግራም ግዙ ማለቴ ሳይሆን የፈለጋችሁትን ወርቅ መግዛት ከፈለጋችሁ ኮመንትም ላይ ያስቀምጡልኝ፣ ቁጥር አስቀምጥላችኋለሁ። ቻናሌን ሰብስክራይብ በማድረግ ቤተሰቤ መሆን አትርሱ።